መክሊትህን አትቅበር ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ወደዚች ምድር በመጣበት ወቅት በበርካታ ምሳሌዎች ህዝቡን እያስተማረ የጌታ መንግስት የምሥራቹን ይናገር ነበር። ከእነዚህ በርካታ ምሳሌዎች መካከል አገልጋዮችን የሚመለከት ትምህርት ከሰጠበት የመጽሐፍ ቅዱስ ክፍል አንዱ የማቴዎስ ወንጌል ምዕራፍ 4 ከቁጥር 14-30 ነው። በዚህ ክፍል የተተረከው ምሳሌ የመክሊት ሲሆን ለሶስቱ አገልጋዮች ለአንዱ አምስት ለአንዱ ሁለት ለአንዱ አንድ መክሊት ጌታ ሰጥቶ ነግደው እንዲያተርፉና በአመቱ እንደሚቆጣጠሯቸው ነግሮ ሄደ። ባለ አምስቱ አምስት አትርፎ አስር ሲያደርግ፣ ባለ ሁለቱ አራት አደረገ። ነገር ግን ባለ አንዱ የተሰጠውን መሬት ቆፍሮ ቀበረው። ጌታቸውም ሲቆጣጠራቸው ባለአምስቱና ባለሁለቱ ባለ እጥፍ እጥፍ አትርፈው መቆየታቸውን ሲናገሩ፣ ባለአንዱ ግን ደረቱን ነፍቶ ጌታ ሆይ ጨካኝ መሆንህን አውቃለሁ ያልዘራኸውን ለማጨድ ያልበተንከውንም ለመሰብሰብ እንደፈለግክ ስለተረዳው አንዱንም መክሊት ከመሬት ቆፍሬ የቀበርኩት ነው። አሁን በእጅ አለ ውሰደው ሲል አስረዳው። ጌታቸውም ጨካኝ እንደሆንኩና ካልዘራሁበት የማጭድ ካልበተንኩበትም የምሰበስብ መሆኔ በምን አወቅ? ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም ከትርፉ ወስድ ነበር። ስለዚህም መክሊቱን ውሰዱበት፣ ለባለ አስሩም ስጡት። ላለው ይጨመርለታል ከሌለው ግን ያለው ሁሉ ይወሰድበታል። የማይጠቅመውን ባሪያ ወደ ጨለማ ውሰዱት፣ በዚያ ጥርስ ማፋጨት ይሆናል በማለት በሀኬተኛ አገልጋዩ ላይ ፍርድን አምጥቶበታል። እኛ በልጅነታችን ወይም በወጣትነት አሊያም በጎልማስነት ለአገልግሎት አባታችን የጠራን ሲሆን እንደ አቅማችን የተለያየ መክሊት ተሰጥቶናል። ለአንዱ የማስተማር፣ ለአንዱ የመዘመር፣ ለአንዱ የመሪነት፣ ለአንዱ የአስተባባሪነት ለአንዱም የጽዳት፣ ለአንዱም የመላላክ እናም በርካታ መክሊቶችን የተቀበልን ሲሆን ምን ያህሎቻችን ነግደን እንዳተረፍንና ምን ያህሎቻችን ደግሞ ቆፍረን እንደቀበርን ለራሳችን ጥያቄ ጠይቀን መልሱን ለራሳችን ለማያሻው ሊናችን እንመልስ። በዚህ ዘመን የክርስቲያኖች ሕብረት የሆነችው ቤተክርስቲያንና የእናት ማህበራችን። እንዲሁም በግል እያንዳንዳችን የምንፈተንበት ክፉ ዘመን እንደመሆኑ ምክንያት በመደርደር የተሰጠንን መክሊት እንቀብር ይሆን? ይህ ሃኬተኛ አገልጋይም ያደረገው ይህንኑ ነው፣ ምክንያት መደርደር። ምክንያቱ ግን ከፍርድ አላዳ ነው። አንዱ ምክንያት ተቀባይነት አልነበረውም። መክሊቱን ተነጥቆ ለሌላ ተሰጥቶበት ወደ ግዞት ወረደ። ክርስቲያን ወንድምና እህቶች፣ ይህ ጊዜ በአገልግሎት የምንፈተንበት ምክንያት ደርድረንም አገልግሎት ያቆምንበት ዘመን ነው። ዘመኑ ክፉ ቢሆንም ያለ ፈተና ዋጋ፣ ያለ መከራ ጸጋ፣ አልጋ ባልጋ ከሆነ አገልግሎት በፈተና ሆነን የምንሰጠው አገልግሎት ዋጋው እጅግ ውድ ነውና መበርታት ያስፈልጋል። ለዚህም ነው ቅዱስ ጳውሎስ እጅግ በከባድ ፈተና ውስጥ ሆኖ በፈተና የምትናወጥ የነበረችውን የክርስቲያን ንብረትን በብርቱ ያገለግል የነበረው። በረሃብና በጥም ነበር። ከወንድሞች ፈተና ከሐሰተኞችም ፈተና ነበረበት። በርካታ ጊዜ ተደብድቧል። መርከቡ በባህር ተሰባብሮበታል። ይህንን ሁሉ እንደተራ ቆጥሮ በተሰጠው መክሊት እየነገደ እጥፍ እያተረፈ ታማኝ አገልጋይ መሆኑን በጌታ ፊት የታየለት በመሆኑ እስከ ሶስተኛው ሰማይ ተነጥቆ ነበር። ተጋድሎም የድል አክሊልን የሚሸልም መሆኑን በመልእክቱ አስፍሮለታል። በእኛ በክርስቲያኖች ፈተና ቢበዛ እኛ ለማገልገል እንፍቀድ እንጂ ጌታ ከእኛ ጋር ሲሆን የማንሻገረው ድልድይ፣ የማንንዳው ተራራ፣ የማንከፍለው ባህር፣ የማናልፈው ወጀብ፣ የማናበራው ጨለማ የለምና የተሰጠንን መክሊት አልቅበራት፣ ነግጄ ላትርፍባት፣ ጌታ ሆይ እርዳኝ እንበል። የልብ መዘጋጀት ከሰው መፈጸም ከጌታችን ነውእና የልባችንን መሻት አይቶ ሊፈጽምልን የታመነ አምላክ ነው። ዘውትር ጸሎታችን ሁሉ ስንወድቅ አበርታን፣ ስናንቀላፋ አንቃን፣ ስንሰለች ኃይል ሁነን፣ ስንደክም አጠንክረን፣ ስንታክት ደግፈን፣ አዚማችንን አንሳልን፣ የስርዓታችንን ቀንበር ስበርልን፣ ሰንሰለቱን በጥስልን። ቅዱስ አባት ሆይ መክሊት ቀባሪ አታድርገኝ፣ ላገልግልህ ባርከኝ እንበል። መክሊት ቀባሪ አንሆን። ከበራችን ደጃፍ ለሚያንኳኳው እነሆኝ ያለው እኔ ላከኝ የሚል መልስ እንደ ነቢዩ ኢሳያስ መልስ እንስጥ። ቀባሪ ይቀጣል፣ ይፈረድበታል። ይህ ቃል ሁል ጊዜ በጭንቅላታችን ልክ እንደ ስልካችን ሀሎ የሚል የማንቂያ ደውል ሊሆንልን፣ መክሊት ቀባሪ አይደለሁም። ቀባሪ ይፈረድበታል። አትርፈን እንክበር። ይህ የዕለቱ መልእክታችን ነው። በስብሐት ለእግዚአብሔር።